እንጀራችን ይሄን ይመስላል። አይኑን ታያችሁት ነው። እኔ በሄድኩት መንገድ ሞክሩት፣ ተወዱታላችሁ። እኔ በጣም ተመችቶኛል። ሊጥ መድፋት ቀረ። ስለዚህ እንድያረገን ለስላሳና ቆንጆ እንጀራ መብላት እንችላለን። ሰላም ጤና ስጥልኝ ተመልካቾች፣ እንደናችሁ እንደከረማችሁ ዛሬ የምናየው በቀይ ጤፍ ወይም በጥቁር ጤፍ እንጀራ እንዴት እንደምንጋግር፣ ያለ አብሲት እንጀራ እንዴት እንደምንጋግር ይሆናል። ከመጀመሪያ ጀምሮ እናያለን። አሁን ጤፍ የቀይ ጤፍ ያልኳችሁ ያዘጋጀሁት ይሄ ነው። አሁን አይታችሁታል ዱቄቴን። አሁን ደግሞ ካፕ ይሄውና፣ እቺ ሁለት ካፕ ነው የምትይዘው። እኔ ደግሞ በዚህ ሶስት ጊዜ እሰፍራለሁ ማለት ነው። ሁለት ሁለት ካፕ ሶስት ጊዜ አድርጋለሁ የምትለኪውን ልኩን አሳይን ስላላችሁ ስለጠየቃችሁ ነው። አሁን በካፕ አድርጌ ማሳያችሁ፣ እንደየቤታችን እንደየመጠናችን ልናደረግ እንችላለን። እኔ በዚህ ሁለት ካፕ ይኸው። ጤፉ ንጹሕ ቢሆንም ምን አረገዋለሁ? ንፋስ እንዲገባው ትንሽ ነፋ ነፋ አረግና፣ ምንም ነገር የለውም አየር እንዲገባው ያህል ነው። አሁንም ሁለተኛ ካፔን ሞላለው። ሁለት ካፕ እንደየቤታችን መጠን ብያለው። እኔ ሶስት ጊዜ ሳድርግ ይበቃኛል። ለእኔ ይሄ አሁን ሶስተኛ ነው። ሶስት ካፕ ወሰድኩኝ። እንግዲህ የሚቀጥለው ተመልካቾቼ ቡኳችንን ማውካት ይሆናል። ምንም ነገር የለውም ብያችኋለሁ። እዚህ ጋር ደግሞ እርሾ ያስፈልገናል። ስለዚህ እርሾዬን ደግሞ ምን ያህል አደርጋለሁኝ? እቺ አንድ ከግማሽ ካፕ ናት፣ እዚህ ጋር ትታየናለች። እሷን እርሾ በደንብ ቢኖረው ቶሎ ኩፍ ይላል። ይኸው አንድ ከግማሽ እንዳልኳችሁ፣ በዚህ ሁለት ካደረግን በቂ ነው። ይሄ ሁለት ሁለት ጊዜ አድርጊያለሁ። አንድ ከግማሽ አንድ ከግማሽ ካፕ ነው ያደረኩት ሁለት ጊዜ። እኔ እንግዲህ እዚህ ጋር ለሶስት ጊዜ ነው ያደረኩት። በዚህ ካፕ ሁለት ሁለት ካፕ ማለት ነው። ስለዚህ ለእሱ ሁለት ጊዜ አድርጊያለሁ። ይሄንን በቂ ነው። እንደ የቤታችን ደግሞ ለክተን መጨመር እንችላለን። ይሄ በቂ ነው። አሁን ይሄንን በደንብ አድርጌ አሽቼ እንገናኛለን። በደንብ መታሸት ይፈልጋል። በደንብ ሲታሽ አይኑም ያምራል። እዚህ ጋር ሁለት ካፕ ውሃ አለኝ። እስካሁን በእርሾ ውሃ ነው ያሸውት። አሁን እችን ጠብጠብ እያረኩኝ ውሃዬን እስክጨርስ ድረስ አቦካለሁ። መታሸት ስለሚፈልግ እች ሁለት ካፕ ውሃ እስክታልቅ አቦከዋለሁ ማለት ነው ሁለት ካፕ ውሃ አለኝ ብያችኋለሁ እቺ እስክታልቅ ድረስ ጠብ ጠብ እያረኩ አቦካው ቀዝቃዛ ውሃ ነው የምጠቀመው በጣም በጣም ቀዝቃዛ ሳይሆን በቃ የለቀቀው ቀዝቀዝ ያለ ውሃ ነው እሺ ተመልካቾቼ እንዳልኳችሁ ጠቅልል እስኪል ድረስ አሽቸዋለሁ በደንብ ተመልሰን ተገናኝተናል አሁን ወዳዘጋጀሁት ማውኪያ ነው የምከተው ውሃዬን ጨርሻታለሁ ቱ ካፕ ያዘጋጀሁት ውሃ

ና በደረቁ ነው ማስቀምጠው ብያችኋለሁ። ችቶ ሀይን ጨረስኳት። አሁን በቃ ከዚህ በላይ ውሃ ላደርግ፣ ይሄን ይመስላል። ለተመልካቾቼ እንግዲህ በሶስተኛው ሶስተኛው ቀን እንገናኝ። ለምንድ ነው ያለ አብሲት ስለሆነ መጋግረው በደንብ ኩፍቢ ይመረጣል። ስለዚህ በሶስተኛው ቀን እንገናኝ። ያመሰግናለሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ ወይ? እንዴት ከረማችሁ? ሊጣችን እንግዲህ እዚህ ጋ ደርሷል። በሶስተኛው ቀን እንገናኝ እንደተባባልነው ተገናኝተናል። ይኸው ይሄን ይመስላል እዚህ ጋ። ስለዚህ እቺን አቀራታለሁ፣ እጅን ታጠቢያለሁ። ለእናንተ እንዲታያችሁ የምትመስለውን እደፋታለሁ። ያው ሙቀት ሲኖር እንደዚህ ይሆናል። ቀጫጭን አወጣታለሁ ብዙም ችግር የለውም አልጠቆረም ሊጡ ብዙ ስላልቆየ ጥቁር ነገር የለውም ይህች እንደዚህ ይኸው አወጣኋት እንግዲህ ያለ አብሲት እንጀራ እንዴት እንደሚጋገር ነው ዛሬ የምናየው ይመስላል በእጃችንም ማድረግ እንችላለን ከፈለግን፣ በእጃችንም ብናደርገው ምንም ችግር የለውም። ፍት ወፈር ብሏል። እንደዚህ ወፈር አድርገን ዛሬ እንግዲህ ማሳያችሁ ያለብስት እንጀራ እዚህ ጋ ችናንበኋለች

በትንሿ ማለት ነው። በሻይ አይነት ነገር ሊሆን ነው። እንደ ሊጣችን ብዛት ሊሆን ይችላል። ያን የምናደርገው አምቧዊ ቀዝቃዛ ነበር፣ ከፍሪጅ ነው ያወጣሁት። ስለዚህ አሁን ምጣዴ ጨው አድርጌበታለሁ። ብዙዎቻችሁ ምጣዳችን ሲይዝ እንዴት ነው ብላችኛል። ጨው ካደረግን በጨው አሪፍ ነው የሚሆነው፣ ግን ሁሌ አይደለም። ያስቸገረን የመሰለን ቀን እኔ አሁን ጨው አድርጌያለሁ። ለምንድን ነው በምጣዴ ቂጣ ስለጋገርኩኝ በጨው ካላረኩት ሰርቸው ነው እንዳይዙብ ወይም ዓይን እንዳያወጣ ከበትሽ ሽት አድርገን የሚያምርና ቆንጆ እንጀራ እንደሚጋገር እርግጠኛ ነኝ። ጫዋችንን በዚህ ሁኔታ ጥርግ እናደርግና ከመጣዳችን ላይ እንደስቻርገን መጋገር እንችላለን። አሁን እኔ ያረፍኩት ቴምፕሬቸሩ እንግዲህ 322 ላይ ነው። ግን እንደየ አካባቢያችን ይወሰናል። ጠዋት ሲሆን መያታ ሲሆን ምናምን ፓወሩ ምጣዳችንን አይተን መወሰን እንችላለን። አንዳንዴ አራት መቶም ልንደርስ እንችላለን። እሱ እንደ አካባቢያችን ነው ብያለሁኝ። አሁን ይሄን ይመስላል። እንጀራዬን አዙር አለሁ። የሰማ ከመሰለ ደግሞ ቀንሰዋለሁ። ምጣዴ ሰምቷል። ቀንሰዋለሁ። ችግር የለውም። ሶስት መቶ ካልኩት ይበቃዋል ብዬ አስባለሁ። ቆንጆ እንጀራ እንጋግራለን አብረን እናያለን። ዛሬ ጋገርኩት የጥቁር ጤፍ ወይ የቀይ ጤፍ እንጀራ ነው። በጣም እንደሚያምር እርግጠኛ ነኝ ሁላችንም። እኔ ሞክሬው በጣም ወድጀዋለሁ። እናንተ ሞክሩት። እርግጠኛ ነኝ ትወዱታላችሁ። ዓይኑን እንደምትወዱት እርግጠኛ ነኝ፣ በጣም ያምራል። ከዛ እንደገና ደግሞ ምን ብላችሁኛል፣ እንጀራው ሲበስል በምን እናውቃለን ብላችኋል፣ አይቻለሁ ኮሜንት ላይ። እንጀራው ሲበስል የምናውቀው እንግዲህ አንደኛ ድምፅ ያሰማል፣ ትሽ ይላል። ሁለተኛ እንፋሎት በዚህ ጋር ይወጣል። የዛ ሰዓት ሲበስል እናወጣለን። እንጀራ እየሻገተብኝ ነው። ምን ብላችሁኛል፣ ሁለት አይነት አቀማመጥ አለ የእንጀራው ደግሞ አንደኛው እኔ በማባረድ አላምንም፣ ወዲያ ወዲያው ነው ማድረገው። ምክንያቱም እጅ የበነካካው ቁጥር እንደውም ይሻግታል። እንደገና ሁለተኛ ደግሞ ሁለት ቀን ከተቀመጠ ውጭ ሌላውም እየጠቀለልን በዚህ ፕላክ፣ በዚህ ፕላክ ወይም ደግሞ በትራንስፓራንስ እያደረግን ፍሪጃችን አስቀምጠን እያወጣን መብላት እንችላለን። እሱም ደግሞ ሁለተኛው መንገድ ነው። እናያለን እንግዲህ አሁን እንጀራችን ሰዓቷ ደርሳለች። እናያት የሚያምር ይመስለኛል። በጣም ቆንጆ እንጀራ፣ በጣም ያምራል። ሁላችሁ ሞክሩት። እኔ ወድጀዋለሁ፣ ተስማምቶኛል። ም ስደት ላይ ሆነን እንጀራ ያልተበላሸበት ሰው የለም። እኔ በጣም አስቸግሮኝ ነበር። አሁን ግን ነ ይሄን ይመስላል። ብንፈልግ በነጭ ብንፈልግ በቀዩ ጤፍ ቆንጆ ነው። ቅድም እንዳልኳቸው መጣሉ ስለሰማ ነው ይሄን እንደዚህ የሚያሳየኝ። ቀንሸዋለሁ አሁን ጌ መጋገር ይችላለሁ። ቆንጆ ነው በጣም ጭና ሰሰና ደግሞ ሁለተኛ እንጀራ ይለጋግር ነው። እጃችንም ሳሳ ካረግ ነው እንጀራው ሊሳሳ ይችላል። በጣም ያምራል። መድረቅ የለም፣ አይደርቅም። አይኑም ያምራል፣ ቆንጆ ነው። ስለዚህ ጀርባውም ሰበከት አያወጣውም። እና እንጀራችንን ደግሞ የምናስቀምጠው ማየት ያለብን በእንጀራ ላስቲክ ማለት ይሄንን ላስቲክ እንግዲህ አማዞን ላይ መግዛት ትችላላችሁ። አማዞን ላይም አለ። አጠገባችን ደግሞ የአበሻ ስቶሮች ካሉ እዛም ይኖራል። አለበለዚያ ሊንኩን አስቀምጥላችኋለሁ ኬት እንደምትገዙ እንጀራችንን እንከድናለን። በጣም ያምራል። አይኑን እዩት፣ እንግዲህ ትወዱታላችሁ። ትንሽ ጨምራለሁ። ፓወሩን ሦስት መቶ እንኳን ቢሆን በቂው ነው። እንጀራ ነው። ሁሉም ቦታ አይን አለው ያምራል። እንደዚህ እያደረግን በቤታችን ጤነኛ እንጀራ መብላት እንችላለን። አይኑ እንደዚህ ካወጣልን በኋላ እንከድነዋለን ማለት ነው። እንጀራችን ይሄን ይመስላል። አይኑን ታያችሁት ነው። እኔ በሄድኩት መንገድ ሞክሩት፣ ትወዱታላችሁ። እኔ በጣም ተመችቶኛል። ሊጥ መድፋት ቀረ። ስለዚህ እንዲያደርገን ለስላሳነ ቆንጆ እንጀራ መብላት እንችላለን። ግን እንግዲህ እውነት ለመናገር በቃ የኢትዮጵያ እንጀራ ነው የሚመስለው። አሁን ምስር ወጣችንን በዚች እንጀራ እንበላለን። በጣም ደስ ይላል። አይኑ ሲያምር እንጀራ ባዶንም ቢበላ በሚጥሚጣ በበርበሬ በጣም ነው ደስ የሚለው። እኔ ወድጄዋለሁ፣ እንግዲህ እናንተ ሞክሩት። ይሄን ይመስላል። እንጀራችንን በዚህ ሁኔታ ጨርሰናል። ይኸውና እኔ ሊጤ ሙሉ ጨርቄ ጨርሼ የሚነጋገርኩት ምክንያቱም ሊጡ አሪፍ ሲሆንልን ደስ ይለናል። መጋገርም እርሾ አለቅልቄ ነው ማስቀረው ይበቃኛል። ጨርሰን መጋገር ያለብን በዋቃችን ላይ ምንም ነገር ባይኖር ጥሩ ነው። ምጣዴ ሰምታለች ይታወቀኛል። ችግር የለውም። የመጨረሻ እንጀራ ነው። ይሄን ይመስላል። አሪፍ ነው የሆነው እንግዲህ ተመልካቾቼ ። ና ሰበከቱን በጣም ያምራል። ይኸው በጣም ያምራል። ምንም ይሄ ከኋላ ምንም ነገር የለውም። አይን አያወጣም። አሪፍ ነው የሚሆነው። ይሄን ይመስላል ደግሞ ለስላሳ እንጀራ ነው የሚሆነው። እንጀራችንን በዚህ ሁኔታ ጨርሰናል። ከዛ ትንሽ ተንፈስ ሲል ቀዝቀዝ ሲል ፕላስቲካችንን እንሸፍናታለን። አሁን ደግሞ ይችኛው በቃ አለቀልቃለሁ። ምክንያቱም ይሄ አሁን እርሾ ነው። እኔ የማደርገው እስካ ወደ እርሾ ቃይ ስገለብጥ ታውኛላችሁ። እኔ ለእርሾ ያዘጋጀው ዕቃ ይኸውና፣ ይሄን ይመስላል። እቺን ታክል ካረኩ ይበቃኛል ለእርሾ እ እንደገና አለቀልቃታለሁ። የሊጥ ማውከያዬን አጥቤ ባዶን አስቀምጣለሁ። እርሾዬን ደግሞ ፍሪጅ ውስጥ ከተዋለሁ። ይሄ ይበቃዋል፣ ምክንያቱም የሊጥ እቃዬ የለመደ ስለሆነ ብዙም እርሾ አይፈልግም። እቺ ትበቃኛለች። በቃ ይሄንን አጥቤ አስቀምጣለሁ። አመሰግናለሁ። በሌላ ቪዲዮ እስክንገናኝ ቻልን ሰንበ ተመልካቾቼ፣ እንግዲህ የዛሬውን ዝግጅት ይዘን ጨርሰናል። ላይክ ኮሜንት፣ ሰብስክራይብ አድርጉ፣ ደውሏንም ተጫኑ። በሚቀጥለው ቪዲዮ ደግሞ አዳዲስ ነገሮችን ይዘን እንመጣለን። መልካም ሰንበት ቸረን ሰንበት ሰላም ሁኑልኝ ባይ